ብርሃኑ ዘሪሁን በዕለተ ዓርብ ቤተሰቦቹን ይዞ መኪናውን እየነዳ ወደ ሶደሬ ለመዝናናት ሄዱ። እሁድ ሲመለሱ ታሞ ነበር። ሰኞ ሐኪም ቤት ገባ፣ አልጋ ያዘ። በየቀኑ የሚጠጣው አልኮል ጉበቱን ከጥቅም ውጭ አድርጎት ነበር። ብርሃኑ ዘሪሁን የሆስፒታል አልጋ ላይ ቢተኛም ሕልሞች ነበሩት ከየታንጉት ምስጢር በኋላ መጻፍ የጀመረውን ትልቅ ታሪካዊ ልቦለድ መጨረስ ይፈልጋል። ሌላው ደግሞ የማዕበል ሶስቱ ልቦለዶች ጉዳይ ነው። መጽሐፍቱ ያለርሱ ፍቃድ ወደ ሩስኪ ተተርጉሞ ታትሞ ነበር። ፍቃድ አልተጠየቅም። የሚገባውን የቅጂ መብት አልተከበረለትም። እውቅና አልተሰጠውም። እነዛ የሆስፒታል አልጋዎች አፍ ኖሯቸው ቢናገሩ ብዙ ቁጭት፣ ብዙ ምሬት ያፍረጠርጡ ነበር። ነገር ግን ሁሉም መናቀረ። ብዙም ሳይቆይ ብርሃኑ ዘሪሁን በተወለደ በ53 ዓመቱ አረፈ። ሙሄን፣ ታንጉትን የመሳሰሉ ኦሪጂናል ገጸ ባህርያትን ዳግመኛ ማንበብ የምንፈልግ ብዙ ነበር። ፍላጎታችን አብሮት ከመቃብር ወረደ። ብርሃኑ ዘሪሁን የሚገባውን ያህል ቦታ ያልተሰጠው በሚገባው ልክ ያልተወራለት ደራሲ ነው። ዛሬ የበኩላችንን እናስበው እንዘክረው ብለን ታሪኩን አቅረበንላችኋል። በጥበብ ነበር መሰናዷችን ስላደመጣችሁን ከልብ አድርገን እናመሰግናለን። በሌላ የጥበብ ነበር መሰናዱ እስክንገናኝ በዚሁ እንሰናበታችኋለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ።